ይሄ የአማራ ክልል ጥያቄ ጥያቄዎቻችን በግጭት ይፈታሉ፣ በመሳሪያ ፈሙዝ እስበሳችን በመገዳደል ይፈታሉ ብለን አናምንም። ወደ ጫካ የወጡት የአማራ ክልልን ጥያቄ አንስተው የወጡት ወንድሞቻችን ሊመለሱ ይገባቸዋል። አሁን ሕይወት ከመጥፋት አካል ከመጉደል እርስ በርስ በመደማማት አንዳች ያተረፈችው ነገር የለም። መሠረታዊ በሆኑ ሀገራዊ ጉዳዮች ላይ አካታች ምክክሮችን በማካሄድ የተሻለ ሀገራዊ መግባባትን መገንባትን ሰንቆ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን አህዱ ብሎ ከጀመረ ሶስት ዓመታት ተቆጥረዋል። ኮሚሽኑ የአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ከመጋቢት 27 ቀን ጀምሮ እስከ ሚያዝያ 4 ቀን 2017 ዓ.ም ድረስ በባህር ዳር ከተማ ማካሄድ ጀምረዋል። በዚህ የምክክር ምዕራፍ ከ6 ሺህ በላይ የአማራ ክልል ህዝብ ተወካዮች የተገኙበት የሀገራዊ ምክክር የአጀንዳ ማሰባሰብ ሂደት ላይ ይገኛል። በክልሉ ከሚገኙ 267 ወረዳዎች አስር የማህበረሰብ ክፍሎችን የወከሉ ከ4500 በላይ የህብረተሰብ ወኪሎች በአራት ቀናት ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች እንደሚለዩም ታውቋል። በክልሉ እየተደረገ የሚገኘውን ምክክር በተመለከተ ሀሳባቸውን የሰጡ የማህበረሰብ ተወካዮች ኢትዮጵያ ብሎም የአማራ ክልል የብዙ ጊዜ ህመም፣ ችግር እንዳስተናገዱ ገልጸዋል። ከዚህ ቀደም የነበሩ መሪዎች የዘሩት የረጅም ጊዜ ትርክት ሀገር እንዳንቀጥል አድርጎናል፣ በማለት ተሞክሰዋል። ሀገራዊ ምክክሩ ይህንን ጉዳይ ለአንዴና ለመጨረሻ ጊዜ ችግሩን ይፈታል የሚል እምነት እንዳላቸው ተሳታፊዎቹ ተናግረዋል። ይህ ምክክር ኮሚሽን በእኛ አባባል አካባቢ አጠራራችን ሽምግልና ማለት ነው። ሰዎችን ከጸብ ለማዳን ታላቅ ሽምግልናዎች ይካሄዳሉ። ለዛ ሽምግልና የሚሳተፉ ነፃ የሆኑ ሰዎች፣ ገለልተኛ የሆኑና ትልልቅ ሰዎች ያንጸብ ያበርዱታል ተብለው የሚታሰቡ ሰዎች ይመክሩበታል። ከመከሩበት በኋላ ለአንዴና ለመጨረሻ ጊዜ ይዘጋል ማለት ነው። ይሄ ምክክር ኮሚሽንም ከዛ የተፈጠረ ነው ብዬ ነው የማምነው እኔ። ስለዚህ ወደዚህ የመጣ ነው። በተለይ አማራ ክልል ብሎም ኢትዮጵያ የብዙ ጊዜ ህመም አለባት። ይሄ ደግሞ መሪዎቻችን ለህዝቦቻቸው የዘሩት የረጅም ጊዜ ትርክት፣ ልክም የሆነ ልክም ያልሆነ ማገናዘቢያ ዶክመንት ያለውም የሌለውም ትርክቶች አሉ። ያንድ ሀገር እንዲያንቀጥል አድርጎናል። እንደ ሀገርም ብሎ ሳይሆን እንደ ሰፈርም እንደ አካባቢ አንድ ቤትም ውስጥ እንዳንኖር አድርጎናል። ስለዚህ ይሄ የምክክር ኮሚሽን ያንን ለአንዴና ለመጨረሻ ጊዜ ይዘጋል ተብሎ ይታሰባል። እንግዲህ ተስፋ አድርገን የመጣ ነው። ምናልባትም ይሄ የምክክር ኮሚሽን የምክክር ሂደቱ እንደ ሀገርም የኢትዮጵያን ችግር እንደ ክልልም ደግሞ በአማራ ክልል የተለያዩ ችግሮች አሉ ብለን ስለምናስብ እነዚህ ችግሮች ደግሞ በምክክር እንደ ክልልም የክልላችን ችግር እንደ ሀገርም ደግሞ የኢትዮጵያን ችግር ይፈታል ብለን ስላሰብ ነው የመጣ ነው። ሀገራዊ ምክክሩ እኔ በእውነት ውጤት ያመጣል ብዬ ገምታለሁ። ሀገራችን ሰላም ያደርጋል ብዬ ገምታለሁ። በእውነት ጥሩ ነው። ይሄ አሁን እነዚህ የምክክር ኮሚሽኖች የሚለፉት ልፋት ጥሩ ውጤት ጥሩ ውጤት ያመጣል ብዬ ስለምገምት ሀገራችን ካሁን በኋላ ሰላም ይሆናል። ሁሉም ነገር ይስተካከላል። አሁን ያለንበት የአማራ ክልል ጥያቄዎች ተደያልበው ተደያልበው የመጡ ጥያቄዎች ወንድሞቻችን ወደ ጫካ እንዲወጡ አድርጓቸዋል። አሁንም ቢሆን ይሄ ምክክር ኮሚሽን ቁጭ ብለን የምንመካከርበትና የምንወያይበት ለዚህ ሰላም ደግሞ የምናመጣበት ሰላም የምንፈጥርበት ሽምግልና በሽምግልና የምንጨርሰው ባህላችን የምንጨርሰው ጥሩ መፍትሔ ይመጣል ብዬ እጠብቃለሁ። በአማራ ክልል በተከሰተው ግጭት ምክንያት ሊተካ የማይችል የሰው ሕይወት እየጠፋ ይገኛል ያሉት አስተያየት ሰጪዎቹ፣ ይህንን ችግር ለመፍታት ቁልፍ መፍትሔ መመካከር ብቻ ነው ብለዋል። በየአካባቢያችን በተለይም ደግሞ በአማራ ክልል በቃ ልንተካው የማንችለው የሰው ህይወት እየጠፋ ነው። ይሄ ቁልፍ ችግር ነው። እች ሀገርም የመጨረሻ ትልቅ ሀገር ናት። መጠጊያ የሌለንም ነን ዜጎቿ። እንደ ሌሎች አለሞች ብንፈር፣ እንደ ሌሎች ሀገሮች ብንዋረድ መኮብለያና መጠጊያ እንኳን ጎረቤቶች የሉንም። ጎረቤቶቻችን እጅግ የሚጠሉን የነበረን ከቅኝ ግዛት ነፃ መሆናችን በእነሱ በኩል ያልተመቻቸው በነጭ አዙሪት በእጅ አዙር የምንገዛ ህዝቦች ነን ስንፈስስ ከዛ ነፃ የምንወጣበት በዚህ ምክክር ኮሚሽን ነው። እና ሀሳቦችን ሰብስበን በዛ አግባብ መወያየት ይጠበቅብናል። ነው የሀገራዊ ምክክሩ ስኬታማ እንዲሆን፣ አንድም ግጭትን የችግሮች መፍቻ ቁልፍ አድርጎ ከማሰብ ይልቅ ምክክርን ውይይትን መምረጥ የተሻለ ነው ብዬ አስባለሁ። የትኛውም ዓለም ላይ የሚስተዋሉ ችግሮች መጨረሻቸው የሚቆየው የሚቋጨው በውይይት ነው፣ በንግግር ነው፣ በምክክር ነው። ስለዚህ እኛም ይሄንና አምነን የመጣ ነው። ነገሮችን በግጭት በኃይል እንፈታለን ብለን ከማሰብ ይልቅ ጥያቄዎች አማራ ክልል ላይ የሉ ማለት አይደለም። በቃ ዘርፈ ብዙ ጥያቄዎች አሉ፣ መፈታት ያለባቸው ጊዜም የማይሰጣቸው። ነገር ግን ይሄ የአማራ ክልል ጥያቄ ጥያቄዎቻችን በግጭት ይፈታሉ፣ በመሳሪያ ፈሙዝ እስበሳችን በመገዳደል ይፈታሉ ብለን አናምንም። በመመካከር ከሌላ ኢትዮጵያውያን ወንድም እህቶች ህዝቦች ጋር ሆነን በመወያየት ግን ይፈታሉ ብለን እናምናለን። ምናልባት እዚህ ጋር ሁለቱም ከቀልብ ልንሆን ይገባል ብዬ አስባለሁ። ሀሳብ በሀሳብ የበላይነት ነው እኛ የምናሸንፈው፣ ተሰሚ የምንሆነው ሀሳባችን ስንሸጥ ነው የሚለውን ከእውነታቸው ለህዝቦቻቸው መጥተው ማስረዳት መቻል አለባቸው። ግጭትና ጦርነት ለማንም አይጠቅመ ነው በዚህ ብቻ ካይሆን ለማንኛውም ትውልድ ጥሩ አይደለም፣ አስተምሮትም ጥሩ አይደለም። ቁጭ ብለን ተመካክረን ተወያይተን ችግሮችን የመፍታት ባህል ሊኖረን ይገባል። ለልጆቻችን የምናስተላልፈውና የምናኖረውም ወይም የምናስቀምጠውም ይኸው መሆን አለበት። የሚያጓጣንም ያ ነው። መገዳደል ወንድሙን ወንድሙ መግደል ተስፋ የለውም፣ ትውልድ መጨረስ ነው፣ ትውልድን ደግሞ ክፉ ማድረግ ነው። እና መንግስትም ቢሆን ወደ ቀልቡ ሊመለስ ይገባዋል። መግፋት የለበትም። ጥያቄዎችን፣ የህዝብን ጥያቄዎች በአግባቡ መመለስ መቻል አለበት። ሁሉን አቀፍ መሆን አለበት። ራሱን ደግሞ ማዘጋጀት አለበት። ማለት ወደ ጫካ የወጡት የአማራ ክልልን ጥያቄ አንስተው የወጡት ወንድሞቻችን ሊመለሱ ይገባቸዋል። አሁን በጠረጴዛ ዙሪያ ተወያይተው ትውልድን ለማዳን ትውልድን ለመቅረጽ ኢኮኖሚን እንዳይወድም ደግሞ ለማሳደግ ይሄ አማራጫችን ነው። ምንም ሌላ ምርጫ የለነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም ምክክር ወሳኝ መሆኑን ገልጸው በኢትዮጵያ በየትኛውም ግዛት የሰው ደም መፍሰስ መቆም አለበት ብለዋል። እናቶች የሚያለቅሱበት ወላጆች ለጃልባ የሚሆኑበት ዘመን ማብቃት እንዳለበትም ተናግረዋል። በመነጋገር አዲስ የፖለቲካ ስርዓት ማዋለድ እንችላለን ያሉት ኮሚሽነር መላኩ ባለፉት ጊዜያት በክልሉ 267 ወረዳዎች አስር የማህበረሰብ ክፍሎችን ወክለው የተመለመሉ ከ4500 በላይ ተሳታፊዎች የተለዩባቸው የምክክር መርሃ ግብሮች መከናወናቸውን አመልክተዋል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ አለመግባባቶች እንደሚስተዋሉ ገልጸው ለዚህም አማራ ክልል አንዱ መሆኑን አንስተዋል። በሚሊዮን የሚቆጠሩ ህጻናት ከትምህርት ቤት በር መድረስ እንዳልቻሉ፣ በርካታ ወጣቶች ወደ ጫካ ለመግባት መገደዳቸውን ገልጸዋል። ለዚህም ምክክር እንደሚያስፈልግ፣ ታጣቂዎቹ በምክክሩ እንዲሳተፉ ጥሪ ሲያደርጉ እንደቆዩ ገልጸው ለታጣቂዎች አሁንም በድጋሚ አቅርበዋል በሀገሪቱ የሚገኙ የፖለቲካ አለመረጋጋቶችና የሰላም የስላም መደፍረሰዎች ኮሚሽኑ ባቀደው ጊዜ ስራው እንዳያጠናቀቅ መሰናክል ሆነው ቆይተዋል። በተጨማሪም የፖለቲካ ፓርቲዎች ተሳትፎ ማነስ፣ የመተማመን ችግር፣ በውይይት ወቅት ሊኖረ የሚችል የፖለቲካ ጫና ስጋትና ሌሎች ጉዳዮች በትኩረት መሰራት ያሉባቸው ጉዳዮች እንደሆኑ ይገለጻል። የሀገሪቱ የፖለቲካና የግጭት አውደ አካታቸውን ምክክር ለማድረግ አስቻይ መሆን ላይ በርካቶች ጥያቄ በማንሳት ከመንግስት ጋር የትጥቅ ግጭት እያደረጉ ያሉ ኃይሎችን ያገለለ ሀገራዊ ምክክር ስኬታማነቱ ላይ ስጋታቸውን ይገልጻሉ። በዓለማችን ላይ ከአርባ በላይ ሀገራት የተሳካና ያልሳካ ምክክርና ብሔራዊ እርቅ እንዳካሄዱ መረጃዎች ያሳያሉ። ደቡብ አፍሪቃ፣ ሩዋንዳ፣ ሴራሊዮን፣ ጋና፣ ሞሮኮ፣ ላይቤሪያ፣ ቡሩንዲ፣ ቶጎ፣ ዙምባቤ፣ ሱዳን፣ ኬንያና ሌሎችም ሀገራት በአፍሪቃ ብሔራዊ ምክክር ፍትህና እርቀ ሰላም አካሄደዋል። የተሳካ ብሔራዊ እርቅ አካሄደዋል ከሚባሉት ሀገራት መካከል ኬንያ እንደ ጥሩ ምሳሌ ትጠቀሳለች። በኬንያ በ2007ና 2008 እንደ ኤሮፕያን አቆጣጠር በሀገሪቱ የተካሄደውን ምርጫ ተከትሎ ከፍተኛ አለመግባባት ተፈጥሮ እንደነበር አይዘነጋም። በዚህም የሀገሪቱ ገዢ ፓርቲና ተፎካካሪዎች በመነጋገር የተሳካ እርቅ ማካሄዳቸውን የዘርፉ ተንታኞች ሲናገሩ ይደመጣል። ለዚህ ደግሞ ምክክሩ ግልጽ ዓላማዎችን ይዞ በመነሳቱ የገዢውና የተቃዋሚ መሪዎች ያላግባባቸውን አራት መሰረታዊ አጀንዳ በመለየት ግልጽ ውይይት አድርገው ችግሮቻቸውን መፍታት መቻላቸው ለስኬታማነቱ በምክንያትነት አስቀምጠዋል። ብሔራዊ ምክክር አካሄደው ካልተሳካላቸው ሀገራት መካከል ደግሞ ደቡብ ሱዳን ተጠቃሽ ነች። በምክክሩ ሂደት ላይ የሀገሪቱ መሪዎች የራሳቸውን ፍላጎት ማንጸባረቃቸው እርቀ ሰላሙ እንዳይሳካ ማድረጉን በምክንያትነት ይቀመጣል። በተጨማሪም ግጭቶች ሳይቆሙ ወደ ብሔራዊ ምክክር መሄዳቸው ላለመሳካቱ ሌላኛው ፈተና እንደሆነ በወቅቱ ተገልጿል። በሱዳን በአልበሽር የአስተዳደር ዘመን ወቅት የብሔራዊ ውይይት መድረክ ተዘጋጅቶ የነበረ ቢሆንም በውይይቱ ሂደት የአልበሽር አስተዳደር ከፍተኛ እጅ ስለነበረበት ማህበረሰቡ በኮሚሽኑ እምነት በማጣቱ ሳይሳካ ቀርቷል። እንደ ዩጋንዳ፣ ሱዳን፣ ኬንያና ሌሎች ጎረቤት ሀገራትን ጨምሮ የውጭ ኃይሎች ጣልቃ ገብነት መኖር ብሔራዊ ምክክሩ በሚፈለገው መንገድ እንዳይሄድም አስተዋጽኦ ነበረው። ተብሏል። ጽንሰ ሀሳቡ ከተጀመረበት እስከ መጨረሻው ድረስ ጠንካራ ክትትል፣ ቁጥጥርና የትግበራ ስራ ለመስራቱም ለምክክሩ አለመሳካት እንደ ምክንያትነት ይጠቀሳል። በዚህም ችግሩ እስካሁን እንዲቀጥል አስገድደዋል። በሩዋንዳ በተካሄደው የፍትህና እርቀ ሰላም ስራ ሁቶዎችና ቱትሲዎች ሀገራቸውን በጋራ በማልማት ውጤታማ መሆኗን በርካቶች ምስክርነታቸውን ሲሰጡ ይደመጣል። ብሔራዊ ምክክር መካሄድ ያለበት ለይስሙላም ሳይሆን ቅድመ ሁኔታችን አሟልቶ ያጋጠ ችግሮችን ለይቶ መልካም አጋጣሚዎችን ተጠቅሞ ለሰላም ትልቅ ዋጋ በመስጠት መሆን እንዳለበት በተደጋጋሚ ይነሳል። በዚህም ረገድ በኢትዮጵያ ምድር እየተካሄደ የሚገኘው የምክክር ሂደት አበረታች ነገሮች እየታዩበት ይገኛል። በቀጣይም በትግራይ ክልል ሀገራዊ ምክክር ለማካሄድ ዝግጅቶች እየተደረጉ እንደሚገኝ ከኮሚሽኑ የተገኘው መረጃ ያመለክታል። ሀገራዊ መግባባት ለመፍጠር የሚያስችሉ ወሳኝና እጅግ መሰረታዊ የሆኑ ሀገራዊ ጉዳዮችን ወደ ጠረጴዛ ምጥቶ ምክክር ማድረግ ትርፋማ ያደርግናል። በኢትዮጵያ የሚታዩ ግጭቶች ያላንዳች ቅድመ ሁኔታ ቆመው የሚመለከታቸው አካላት በሙሉ አሉን የሚሏቸውን ልዩነቶች ወይም ጥያቄዎች በጠረጴዛ ዙሪያ ተቀምጠው በምክክር መፍታት አስፈላጊ ነው። በኦሮሚያ ክልል የተጀመሩ ድርድሮችን በማጠናከር በመላው ሀገሪቱ ነፍጥ አንግበው ከሚንቀሳቀሱ ወገኖች ጋር ውይይት ለማድረግ የሚደረገውን ጥረት ማጠናከር ይገባል። ኢትዮጵያ እየመከረች <t> ነው። <t>